ያለ እንደ ያን ጎመን ቢያቀብለኝ አ ደንበኛ። እኔ እንደሆነ አሁን መሄድ ደክሞኛል። እንግዲህ ድንቹንስ ትንሽ እንሽጫ። እንዴ አበች፣ እንዴት ነህ እናቴ? አንተ ቦርሳ ተሰጣችሁ እንዴ? ሰራ ቆንጆ ቆንጆ። አዎ፣ ወይ ቦርሳ ተቀብላል አንተ መንግስት ይሄ ላፕቶፕ ነው ምንድን ነው የምትሉትን እንድትይዝበት ሲሰጡህ አንተ፣ ሽንኩርትና ድንች ጀሶን፣ እንጀራማ እንዲ መቼም አልመረረ። ለአንተ ተስማምተዋል። እየድክ እየተሰለፍክ ትወስዳለ። አደ ስማ አንተ መጠየቅ አለብ። በስብሰባ መንግስት፣ የመንግስትን ንብረት ያለአግባብ በመጠቀም ለላፕቶፕ ለኮምፒውተር ተብሎ የተሰጠውን ሽንኩርት፣ ቲማቲም፣ ጀሶ፣ እንጀራ ምናምን በማያዝ ተብሎ በስብሰባ ባንቀጥ መቀጣት አለብ። ምን ይደረግ ብለው ነው? እኔ ኮንዶም እንደ ግልግል፣ እንደ ሀሳብ ዝም ብዬ ቢላና መክተፍ ይሄን ይዤ መጥቼ ከተፍ ከተፍ ከተፍ አድርጌ ድስት ውስጥ ከተቺ፣ ድስት ውስጥ ጅ ጣድ ባረገው ኩሻ ላይ ነበርኩ፣ ተሳቀቅኩ ነው። አንተ እውነት ክን ይሄን ስራ ለስራው? እንዴ እውነት ክን ኮ ነው። ይሄ ነገር አዋጭ ነው አ እንዴው ጥሩ ሀሳብ ነው የሰጠች። ሹ ሹ ሹ አድርጌ ያለቀለት፣ የተቋጨ፣ የተስተካከለ ብዬ ላቅርብ እንዴ ሱማ ገላገሉ ይነበርኩ ደስታ ነበር ግን፣ አሁን ይሄንን ሐሳቦትን አይዲያውት ማን ለማንም ማይናገሯ ዝም ይበሉ ለብቻው እንዲፈምሱ ብዬ ከሆነ በኋላ ሲሰረቃል፣ ሐሳብ ይሰረቃልና እንዳይሰበር ተፈቅድ ነው። ወሬ በስተዋለ ዘክሩ ምን አልከኝ? ተበጂ ወይ ደሙ እንዴት ላርግሎት? መስሎ የሆነ ኢንተርቪው ነገር ላመቻችሉትና እዛ ላይ ሂደው የኔ ሀሳብ ነው የኔ አይዲያ ነው ይበሉ። በቃ እንደዛ ይሻላል። አሁን ዘንድሮኮ ማውራት ነው ባና ወሬ ካወሩ በቃ ሌላው ነገር ፊክስ ተደርጓል፣ ቃል ቋል ማለት ነው አሀ፣ እኔን ወስደዛ የሚጠየቅበት ቦታ ቁጭ አድርገ የአንድ ሳምንት መነጋገር ያልታረግኝ እየተቆረጠ በስንት ነገር መጫዋቻለ ባላወራ ስናታል። እኔ ዋናው የምፈልገው ደንበኞችን በስነ ስርዓት መቀበል፣ ማስተናገድ፣ መስራት፣ እነሱን ደግሞ በስነ ስርዓት እንደ የሚወስዱትን ነገር እንዲረኩ ማድረግ ነው የምፈልገው። እሱን ደግሞ አልፈልግም እኔ ግራጉን፣ በኪራይ ቤት ያለ መኪና ያለ ደሞዝ አልገባ ማለሽ ፋኑሲ አሀ አንተ እኔን ወስዶ የሆነ ቦታ ቁጭ አድርገህ ቃለ መጠየቅ አድርገህ የሳምንት መነጋገር ያሬስ ልታረገኝ አልፈልግም እናታ እኔ የምፈልገው ደንበኞችን በስነ ስርዓት በአግባቡ ማስተናገድ ማርካት የሚወስዱትን ነገር ወደው እንዲወስዱት እንዲያመሰግኑ ማድረግ እን ተወሱም ግድ የለም እኔ አልፈልግም እኔ የምለው ግን እንዲያው ተበጀየ እንደው እስከ መቼ ብቻህን እናታል? እንደው እስከ መቼ በፖርስ እንጀራ እናንተን ተሸክመ ግራ ጎንህን? እንደው እፈልጋት እንጂ ሞልቷል እኮ ቀና ብለህ አየት አየት፣ ባለበት ሰፈር በዛ በመስሪያ ቤት ሁሉ መፈለግ ነው ያለብህ። ምን ዘንድሮ ሰርቶ የከበራለህ አለ ብሎ ነው? በዛችን በዛችን በዛችን ብሎ እኮ ነው ዘንድሮ። ያው እንግዲህ እኛ መቼም መጣር አናቆምም፣ እንለፋለን። ይሁን ነው እንግዲህ አዚ ያድርጓት እና እሱ እኮ ግድ የለም አብራችሁ ሰርታችሁ ትከብራላችሁ፣ እኮ ሰው አብሮ ሰርቶ ነው የሚከብረው። እንዲያውም ብቻህን ንብረት ይዘህ ከምትገባ እሷን፣ ብቻህን ንብረት ይዘህ አብራችሁ የሰራችሁት ይጣፍጣል። እናት አለ የማትፎካከሩበት። አይ ማማ፣ በሬውስ ግድ የለም ሙት አይቸግርም። ልሙትል እንዲያው አንተ ተፍ ተፍ በል እንጂ የናተ ሽንኩርቱንም ድንቹንም ቲማቲሙንም ለሰርጉም የሆነውን ስፖንሰር አረጋለሁ። ማማ ወሬ፣ የርሶ ወሬ አያልቅም በሉንኩ አሁን ይስጡኝ የእርሶ ሽምግልናው ምኑ በቃ ይቅርብኝ እኔ አላግባ ይቅርብኝ ምን ሆኖ ነው በርበሬያን የሸክላ በርበሬ አንተ እዛ የምትገዛበት ሱቅ ትገዛላ ሌላው ደግሞ ምንድን ሽማግሌ ደግሞ አለ አቤት አቤት አቤት ዘንድሮ እንዲሁ ምኑ ናችሁ ነው ልጆች እኔ ያዘጋጅልሃለሁ ግድ የለም እኔ አሁን የድሩ ሊቀመንበር አይደለሁ ሸምገል ሸምገል ያሉትን ከፍ ከፍ ያሉትን እለምናለሁ እንዲሆን የሆነ ነገር ቢሆን ተደርጎ ይሄዳሉ እነሱ ይጠይቁልሃል ከዛ በኋላ ጅሬ ጓደኞችን ሰብስበ ቀጥ ብለ ሄደ ይዘ መምጣት ነው። አሁን ያየሁት ደንብ እሱ ነው። ደሞ የአበባ አለ ለካ ደሞ ሙስኪ አለ ወይ ጉድ ደሞ እንትንም አለ በግም አለ። እሱ እሱ ደሞ ከባድ ነው። አሁን የኔ ጎረቤት በቀደም ምን ሆነ መሰለ አንደኛዋ አስር እንትን ይዛ መጣች ሽማግሌ እንዴ ድሮ ሶስት ሽማግሌ አራት ሽማግሌ ነው የሚመጣ እነሱም ሲመጡ ድንገት ነው እኮ የሚደርሱት። ድንገት ይደርሳል እናት አባት አያውቅ ደንግጦ፣ ምንድን ነው በሰላሙ ነው ወይ? ሰላም ነው። እስቲ ቁጭ በሉ። አንቀመጥም። ለምን ሲባል እንዴ፣ ካልነገራችሁም። እሺ በሉን ነበር የሚባል ዛሬ እናንተ ጨርሳችሁ ያን ሁሉ አበባ ተሸክማችሁ ያን ሁሉ እስኪ ተሸክማችሁ ደግሞ ህዝብ አዳም እንዲሁ በሽምግልና ያን ህዝብ ከጠራችሁ በሰርጉ እንዴት ልትሆኑ ነው? እንትን ይስጡኝና፣ አሁን ሊዳ ወሰወሱኝ እኮ የማግባት ፍላጎት እርሶ ጋር ስመጣ ነው ወሰወሱ። ልሂድ በቃ፣ ይስጡኝ፣ ይስጡኝ። አትበሳጭ ተው። መበሳጨት እኮ አይደለም እርሶ ጋር ስመጣ የማላስበው ልጅ እርሶ ጋር ስመጣ ሊያሳምኑኝ

ኮሎኔሽ ማሚ ታ ቤታል ጭቃበት እንኳን ኖርሽልኝ እናቴ። ሜሪዬ ኮሌጅ እንደመግባቷ እናቷ ለመኖሯ ቤቱን ከፍታ ምን ብላ ተጀማሚ እያለች እንግዲህ አቤት፣ ግርግዳ ላይ ሲሸና ትንሽ አያፍርም። ሚስቱ ቆሻሻ እንደዚህ ጣራ ላይ ትወረውራለች። እነሱ ቤት እኮ ስንሄድ ጫማው ልቃችሁ ግቡ እኮ ነው የሚሉት። እነሱ ቆሻሻውን ከውጭ አሁን እዚህ ላይ አሁን እረ አንተ ነውር አይደለም ሰው እንዴ ተቤቱ እያለ እንዴት መንገድ ላይ እንደዚህ ያደርጋል ያረጋል? ነውሩ እኮ ነው። ቆሻሻም እናጅሬ እነ ውስጡ ንጡ እነ ውጭ ቆሻሻ ማረግ ጥሩ ነው። በል ጥሩ ነው እናቴ ሂድ ምን አገባሽ ይላል እ እዚ መጠ ዚህ ላይ ትሸናለህ ቤታ አለሃል እን ነውር አይደለም፣ መንገድ ላይ መጠቀም ምንድን ነው? በባለፈው ሚስተ የወዚራ አምጥታ ቆሻሻውን ጣለች። ከእናንተ ቤት ስንመጣ ጫማው ልቁን እንባላለን። ጥሩ ነው። ያገባኛል። እኔ እኮ የድር ሊቀመንበር ነኝ። ያገባኛል። ታያለህ። እሺ፣ ይሄ ወሬ ብላህና ዘልዛ ወይ አቡቲ ወይ ወይ። እስካሁን ባደረግነው ዳሰሳም ዳሰሳ መሰረት እማማ ወሬ የሉም፣ እዚህ የሉም። እማማ አራዚም የለችም። ዛሬ የት ሄደዋልኩ? እማማ ወሬ በቃ ፈለግ ፈለግ ጋር እደውልልሃለሁ። ደደደደደደ ላብራሪ ብቻ መስራት አይደለም ትውልዱን አንባቢ ለማድረግ እያደረግነው ያሉ ጥረት ተሳክቶልናል። ትውልዱ ጎዳና ከመውጣት የራሱን ጎዳና እያቀና ይገኛል። አለማየሁ አዘሉት ተዘላዘሉት፣ ደስ ብሎ ጥሏት ሄዳ አለማየሁ። ተስንቱን አየሁ ኧረ ተሰቃየሁ። ይህንን አስሩን የሀብት ማከማቻ መንገዶችን አንብቤ ሀብታም ሆኗል ብለች ነው እንዳታስቢ። ደራሲው ራሱ እኮ ሲያሳትመው ምንም የለውም በመዋጮ ነው። ኧረ ይገርምሻል፣ እድር ቤት እራሱ ጠይቋል አሉ ስሞት ከመቀበሩ ላይ ትንሽ እስጥኝ ብሏል አሉ። ይኸውልሽ ማለት ሀብት ምትሆንበት መንገድ ንገርሽ። ተፍ ተፍ ተፍ ተብሎ ወይም ደግሞ ሰርቆ እሱ ላይ ወጣ። ካልሆነ ደግሞ እንዳንቺ አይነቷን ቆንጆ እሰይ፣ እንኳን አንተ በጊዳ ሽፍታው እንኳን ሁሉም ሰው እንዳንተ ደነዝ መሆን ያለበት። እነዚህ ራሳቸው ያልነቁ በያዳራሹ በየሬድዮ እየሰማች እነቃሉ ማለት ዘበት ነው። ይልቅስ ሽቱን ንገርሽ፣ አላድምሽ፣ ሙልተሽ፣ ነቃ ብለሽ ተፍ ተፍ ማለት ነው የሚያዋጣሽ አንድ አመት ተማርችኩ፣ ምንም ያመጣሽው ለውጥ የለም። ይሄ ቁጭ ብላሽ ሳብኩት፣ ጠራሁት፣ ምናምን የምትይው ነገር ነው። እሱ ደግሞ አያዋጣሽም። አርፈሽ ብትማርሽ ይሻልሻል። ኦ ማይ ጋድ አንክል ደወለ። ሃሎ ወይዬ አንክል፣ እማማ አራለች አለች። እማማ ይሆ ፍየሏን አዋራት ልስጠልህ። አጉታችንን ጫዋል። አንክል እማማ ተገኝታለች፣ እንዳታስብ ተገኝታለች ነው ምልህ። ከዛው ደቅ ብላ ላግኛት ነው። አይንሽን ነው ማውጣልሽ። ወይ አንክልዬ፣ እንዳታምናት እንዳታምናት። እኔ በማስረጃ ነው የማረጋግጠው። አሁን ሂጂ፣ እሷ ካለችበት ቦታ መረጃ አቀብልልሃለሁ። እስከዛው ድረስ ግን ፎሎ፣ ላይክ፣ ሼር እያደረጋችሁ። ወይኔ የኔ ስራ፣ ወይኔ ቲክቶክ ላይ ላይፍ ላይ ያለው መስሎኝ እኮ ነው። በቃ ሻጎት፣ ይደውልላል። እዛ ጉልት ባገኛት ይሄ ሀብታም እሆናለሁ ምናምን ነሽ የምትነቃቅበትን መጽሐፍ ነው የምቀዳድድልሽ። ማናውቀ የዚህ ቤት ሰላም አስከባሪ ያልኳት የሾመ እማማ እኮ ለእኔ ለአንተም አክስታችን ናት። ይሄንሚሽን ይህን ማማ ሆ ይህ እማማን ጉልት ላገኛትና እቦጫ አጭርሻለሁ አለማየሁ

ምን እንኳን ሀገርን ስዛ ስለምጃ አይደለም። ምን እንደ ተሸወርኩ ያውቃሉ? እንደሄድኩኝ ሰሞን ሴትዬ ታሌ ጃምጬ ትለኛለች። እኔ ደግሞ አጅሪት እየገፋው ፍሪጁን እየገፋው እየገፋው ሳሎን ድረስ ይዤላት መሄድ። ልክ ሳሎን ሲደርስ ምንድነው ሹፍያ? እኔ ሹ ሹብት እለኝ፣ ቋንቋ እንኳ የለ። አምጣ! አይ ፍጥጥ ጥርስ ግጥጥ። አይ ይሄ ነገር፣ አሃ ተልባ ማለቷ ነው። ተልባ ማለት ነው። አይ እማማ ወሬ የሰው ደግሞ ይባስ ሳሊት እኮ ፍሪጅ እንደሆነ ሰምቻለሁ፣ ግን እዛ ሲሄድ በቃ በረዶ ነው አለች። ምኑን አውቄው? አንች አቤት አቤት አቤት አንቺ እንዲሁ እውነትሽን እኮ ነው እናት ዓለም። የሰው ቋንቋ እኮ ከባድ ነው። እንዲሁም ጎበዝ ናችሁ። ከዛ ሄዳችሁ ቋንቋ ለምዳችሁ ታዛችሁ ሰርታችሁ፣ እንዲሁም የሚገርም እኮ ነው። እንዲሁ አንቺ አጣፍጥሽ ስታወሪ እኮ አፍሽ መጣፈቱ ይሄ ማን ነው የእስራኤልንና የኢራንን ጦርነት የሚያቀርበው ማን ነው ስሙ ጋዜጠኞ የእሱን አስመሰልሽ እኮ የማን ነው የሰይጣንና ማን ነው የሚሏቸው የአርሰናልና እንትናን አርሰናል እንዲህ ብሎ እንትና እንዲህ ብሎ ብሎ እንደ ሬዲዮ እንደሚጫወተው ኮነ የተጫወች አረጆተይ ሀላስ በቃ ማማወሪያ አይጨቅጭቁኝ ምን ነው የፊሞኑ እንዴ ሀላስ ስጡኝና ሊድ ምን ነው አንቺ እንዴት የራሽን አጣፍተሽ አጣፍተሽ ውጭ ብዬ እንድሰማሽ አድርገሽ እኔ ላይ ካላስ የለም የለም የለም የፌ የመመሰሉ ምናምን እኔ ወሬ አልወድም። በቃ ባወራሽ ወሬ ነው እንጂ ዋራው ወሬ መደጋገምም መስማትም ማዳመጥም አልወድም እ ሃይማማ ወሬ፣ እኔ እኮ መቼም ስለማምር ምን ያልገጠመኝ ነገር እኮ የለም። ያውቃለ አይደለም መፊሻ ገቲጊቲ ኢንተ ሀቢቢ ዘመ እሰይ እሱ ነው የሚያምርብሽ። መሸላ መሸላ መሸላ እያልሽ እሱ ነው ጥሩ። እናቴ እኔ ምልሽ፣ እንዲሁ እንዲሁ ያበሻ ሴት እኮ ቆንጆ ነው፣ ቆንጆ ቆንጆ። ሀሳረባ ሀገር እንዲሁ እንጂ እያሉ ያቸዋል። እንዲህ እንዲህ አልሽ እኮ አንቺ አንቺ እንኳን የለሽም እናቴ፣ ምንሽ ይታያል። አወይ ግን እናት ዓለም ጥሩ። እንኳን መጣሽ፣ እንኳን ሀገርሽን ገባሽ። አይ እማማ ወሬ የአዳም ዘር በሙሉ እኮ እንደ እኔ አይነት መቀመጫ ካየ አብሎ ሲል እንቅፋት ያነባርረዋል። እንዲ ይህንን የአዳም ዘር ይህን እያሳዩ ነበር መግረፍ ምን ዋጋ እንዲህ አንቺ። እንዲሁ የሚገርም እኮ ነው። እንዲሁ እንዲሁ የአዳም ነገር ይገርማል። አዳሚውልሽ እኛ አሁን እዚህ አጥንቱ ነው የወጣን እኮ አጥንቱ ጎኑን፣ አሁን እኛን ሲመለከት እዚሁ የወጣንበት ጎኑን ማየት ሲገባው ሀዋላ እኮ ነው እነሱ የሚመለከቱት። እንዲሁ አንቺ ማሻላ ማሻላ ማሻላ እያልሽ እየጨፈርሽ ተጫውተሽባቸዋል እንጂ እንዲሁ ይህ ተይ እንጂ። ወንዶች ለነገሩ ጥሩ ነው እንግዲህ። እኔ አሁን ይኸው ቤቴ እኮ የወንድሜ ልጅ እና የእህቴ ልጅ መጠዋል። አሁን እኔ ጋ ነው የሚኖሩ። እሱ እንዴት አይነት ጎረምሳ መሰልሽ! አሁን በቀደም ወሬ እያወሩ እየተጫወቱ እንኳን አንተ ምን ሆነ ነው የምትከተል አለችው እህቱ። እንደዛ ስትለው አሻንጉሊት እንኳን እሱ ቀርቶ ቀጥ ያለች ምታምራሻ እንግዲ ሳይ ሂጄ እንደዚህ ብዬ ሰላም ብያት በለፍለፍ ነው የሚለኝ ብሏል። እንኳን አንቺ ጎበዝ ማላሽ ነው ያልሽ ማላሽ፣ በቃ ካላስ ብለሻል። እንዲ አንቺ ማረበኛውን ታስተምርኛለሽ? እሽ ማማ፣ አሁን ይተውን። እሱ ደግሞ እንደ ወሬ ይወዳሉ። ደህና፣ የረሳሁትን ነገር ደግሞ ወደኋላ ሂጄ ነገር ሊቆሰቁሱ ነው እንዴ? እንዲውም ምልሽ እናት አለ ቀበጥ ብዬ ቀበጥ እውነትም ቀበጥ እኮ ነሽ አንቺ ቅብት ቀበጥ ቀበጥ ያልሽለሽ እንዲያው ምናምን ነገር ይዘሽ አልመጣሽ ብዙዎች እኮ ስርት ስርት አርገው ከዛ ላካ አድርገው ለቤተሰቦቻቸው አገራቸውን ሲገቡ ለሚሆን እንደገናም ደግሞ መጥተው የሚሰሩት አንቺ ምን ይዘሽ መጣሽ ተኳኩለሽ አላምሮብሻል አይ ማማ ወሬ የኔን ነገርማ አይተውት ምን እንደሆንኩ ያውቃሉ? አንዱን በፌስቡክ ተዋወኩት ከዛ በኋላ ሌት ተቀን ስልክ ነው የኔ ፍቅር ነው ማሬ ነው፣ ፎቶ ሽልላክልሽ እውድሻለሁ ያላንቺ ህይወቴ ባዶ ናት። እንዲያው ምን የማይለኝ ነገር አለ? እንደዛ ሲለኝ ሲለኝ እኔም ደግሞ እውነት መስሎኝ ማውራት ነው መለፍለፍ ነው። ከዛ በኋላ ድምፁ ጠፋ። የዋሽታው ሽታው ነው ቀረ። ተይው እናቴ ይቅርታ፣ ካጠፋውስጥ በይቅርታ እናት አለ። አይ እኔ እንዲያውም እኮ አብርጄ ነው ያወራው እንጂ እኔ እኮ ጋል ጋል አድርጌ ሳወራ እንደዚህ አልነበረ። ተዩ ቀሰቀስኩብሽ፣ እንዲያው መስማት ፈልጌ ነው። እሱስ አመጣጥሽን፣ መብራቱ ቀለደብኝ ከዛ ጊዜ በኋላ ጠፋ ጠፋ እልም አለ ድምጹ ይጥፋ፣ ድምጹን ያጥፋው። እሺ እርሶንም እንደኔ ያድርጎታል እንዴ እማማ? አይ መብራቱ ማል ቀለደበት ሰው አለ ብለሽ ነው። መብራቱ እኮ በብዙ ሰው ቀለደ ዘንድሮ። ወይኔ ቀበጡ። እሱ ሽማግሌና ወጣት አይለየም እንዴ? ሁሉንም ነው እን እማማ። እንዴ እኔንማ ስንት ጊዜ ተጫወተብኝ መሰለሽ? ስንት ጊዜ። ወይኔ ቀበጡ ማማ እሱንም ገንዘቡትን በላሁት? ብዙ ገንዘብ ወሰደቦት? እንዴ ቆይ ቆይ ቆይ፣ እኔ የምለው ግን ማማ፣ እሱ ትልቅ ሴትዮ አይደሉ እንዴ? ሹ ሄዳ ከላሜ ሀላስ ሀላስ እስኩቱ በላክልሚ ዲ መብራቱ ህፃን ወጣት ይላል እንዴ? በሁሉ ሰው ላይ እኮ ነው የሚቀልደው። ያለ ወጣት ምን እኮ አይልም እሱ። እሱኮ ካገኘ በሁሉም ላይ ነው የሚቀልደው። የእኔ ፍቅር መብራቱ ቀለደብኝ አይደለ እንዴ አሉት? ማማ እየመጣሽ ተኝ ያለው ጋሽ ዲ አንቺ እኔ ትርንጎ ነኝ፣ የአንቺ ያሽውን ሰው ነኝ ምዘው። እኔ ምልሽ እኮ ስለ ቤቴ መብራት ነው ቦግልም እያለ ተጫወተብኝ ነው እንጂ አልኩኝ። ሌላ ምን አወራውና ምን? ማም ወይኔ ጉዴ! በጣም ይቅርታ አድርጉልኝ። እኔ እኮ የእኔ ፍቅር መብራቱን ያሉ መስሎኝ ነው። ውይ በቃ ይቅርታ። ይተውት፣ ይተውት በቃ እማማ ሀላስ ሀላስ ሀላስ ስጡኝ በቃ። ልድ ይተውት። ይሄንማ አልተወውም። እና ምን አደረግሽ እስቲ ንገሪኝ። ሙች ንገሪኝ፣ ከዛ እንዴት አደረግሽ? ወይ ማማ በቃ የተዋወቅ ነው በፌስቡክ ነው። በፌስቡክ ተዋወቅን። ጧት ማታ ወሬ ነው አስሬ ደውልልኛል የኔ ፍቅር ነው የኔ ማር ነው። ፎቶ ሽላኪልኝ ሲለኝ ፎቶዬን እልክለታለሁ። ያላንቺ ምግብ አልበላልኝ ይለኛል። የሚለኝ ነገር ሁሉ እውነት ይመስለኛል። ከዛ ቤት እንስራለኝ እሺ ብዬ ገንዘብ መላክ የተጀመረ ቤት ሲያሳየኝ እንትን አላለቀም ሲለኝ አሁንም ገንዘቤን ስልክ። ከዛ ደግሞ ቤቱ አልቋል፣ መኪና ያስፈልግሻል አለኝ። እሺ ብዬ ደግሞ የመኪና መግዣ ብዬ መላክ ይሄን ሁሉ አረኩ አረኩና ምንም የለም። አሬ የራሱ ጉዳይ ማማ ወሬ ዋናው ጤና ነው። ያለ ያላ ያላ መፊሻ ገቲ ግቲ እንተ حبيبي ጌታ ወርጋ ዘይ ዘመን شوفي ليش አቤት አቤት አቤት አይሞኛ ሰርተሽ መከራ ይበላሽ እሱ ለቤት እያለ እንዲህ አይደል የሚያረጉ የኔ ቅባቱ እንኳን እንዴት እንደሚጫወት የሚገርምሽ ነገር አንድ ትልቅ ሴትዮ ይዞ ቡና እንድየወቀጠ ቅባቱ እሷ ስደውል ፍቅሬ ምንድን ነው አለችው? ጅም እየሰራው ነው ብያልኳት፣ አለ የማይጫወትባት አለ መሰለሽ። ከዚህ ተቀምጦ ቢሮ ነኝ ይላታል። ከዚህ ተቀምጦ እንትን እያሰራው ነው ይላል። እንዴ እንዲሁ እንደዚህ አድርገሽ ጥሪት ግድ የለም አንቺ ደህና ሁኝ ደህና ሁኝ ሰርተሽ ትኖር ያለሽ ይብ ላይ ለሱ መፊሻ ገቲ ጊቲ እንተ ሀቢቢ ጌታ ውርጋ ያለ ያለ ሰቶኝ ሰቶኝ ማማ ቶሎ በሉ እንዴ እሱን ነገር አስገቢ በቃ እኔ በእሱ ነገር አልሰራም። አቁሞ ተባለ እኮ በቃ፣ ያዥ ወደዛ። አይ ማማ፣ የምንሰማበት ጆሮ የምናይበት አይበት አይን ስለተንሸዋረረ እኮ ነው እንዴ! እነሱ እኮ ያሉት እኮ ለአንድ ጊዜ የሚጠቀም ነው የተባለው። እሱ ደግሞ ወሬ ይውዳሉ፣ ዝም ብሬ ወሬ ጫፍ ይዞ ማውራት። ኧረ እንደው ስርዓት ይኑርሽ። ዲያ ቀበጡ አንቺ እንዳሻሽ፣ እኔ መቀጣት አልፈልግም። በቃ ተፈልግሽ ምን? ማማ እናቴ እንዳሉት ያ ያሉ ቃሪያ ላኩልኝ። አፈር ልብላ፣ አፈር ልብላ። ሲያቃጥላት አድሯል ማለት ነው አለ አድነበት ጎበስ ደግሞ ለቤቱዬ ያስኳት ናት እኮ በምንች ስትላት፣ ቅጥቅጥ አድርገሽ፣ ድቅቅ አድርገሽ፣ ከጥፈሽ፣ ፍጥቅጥ አድርገሽ አጉርሺው በላት። ጎበስ እንደ ዶክተርም እንደ ዶክተርም ይዘራራውታል። እኛ እንግዲህ ደንበኛ ስናስተናግድ እንደዚህ ነው። ቀልድ የለም በቃ እያብራራን እያስረዳን ነው። ባሏ ማታ ማታ ይህን ጠጅ ልሶ ልሶ ልሶ ጠጥቶ ጠጥቶ ሰክሮ ይመጣና ባሏ ልጇንም እሷንም እቤት በቃ አብዮት ያስነሳል። እንዲሁም በቃ ብሶቱንም ምኑንም ኑሮንም ነው የሚጮህባቸው። ጠዋት በማለዳው ቃሪያ ብላ ትልካለች ሹፊ

እንዲህ ብለህ ብትናገር ነገር ነው የምታመጣው። ነግሬሀለሁ። አቃጥር ነግሬሀለሁ። ሌላውን ዝርዝሩን በኋላ ስትመለስ እናወራለን። በዚህ ነው በዚህ ነው የምትሸጥ። በቃ ከዚህ በኋላ ወስደው አድርስ። ደግሞ እነግርሀለሁ። በባለፈው አልኮን ሰምቻለሁ። ለእህትህ አሻንጉሊት አንጉሊት እንኳን ለብሶት ላድርስልሽ፣ ምን አባት አደርሳለሁ አሻንጉሊት ልብስ ለብሶ ሳይ እንዲህ ብዬ ሰላም ማለት እፈልጋለሁ አለ። ነግሬሀለሁ። ነግ ይሄ ይኸውልህ፣ ባህሪህን ካላ ካላሳመርክ፣ ነገርኩኝ። ደግሞ እሱ ነው ያለ ያለ። ታክ ታክ ታክ ልጅ ያሳፍሪ፣ እናንተ እንዴት እንዴት ነው የሚያደርጋት? ሰርቼ መጣሁ መሰለህ እንዴ? ባዶ እጄን እኮ ነው እሺ የመጣሁት። እንደውም ልንገራ አይደለ፣ ሊስመኝ ነበር ብዬ ነው ለማማ የምናገረው

እኔ ገንዘብ ጠብቄ ስመጣ ትማቲም ለማዘራ ይገጫታል። ገብተናል ገብተናል፣ ጋይስ ገባ ገባ እያላችሁ እንግዲህ ታብ ታብ ታብ ታብ። ምንድን ነው ምንድን ነው ከጎንና ከጎንው እዚህ ጋር እማማለች። እማማ ብሳ እየበላች ነው እማማን አምጣልህ ነው ትመጣለች በሳየ በላች ነው ኧረ ስለመድኃኒዓለም ኧረ እየጠየቁኝ ነው እማማን አሳየን ያላችሁት እንዳታስቡ እስከዛ ግን ጊፍቱ አወርዷ ምንድን ነው ምንድን ነው ዝም ማለት ነው ሰላም ራኛይነ የማሚ ምግብ እንዴት እንደሚጣፍጥ አላያቸውም። የቤታችን ፍቅር እንደዚህ ነው። ቤታችን ሰርታችን ምግብ አሰደብከኝ። ኧረ እናቴ የገብስ ዳቦ ስለምወድ ነው። ልጆች እባክህ ዞር አድርግልኝ ነው። ደህና ተከብር የኖርኩትን ሰትዮ በዚህ ሄደች በዚህ መጣች። እቤት ናት እያልኩ እኔ ልጄ ጋር እንዳታጣለኝ፣ ነግሬሀለሁ። ቀይ መስመር አልፈሃል። ምን አገባህ አንተ? እኔ ልጄን እ ጉልት ተቀምጬ እቤት ነኝ እለው ነበር። አንተ መጣ ያን ስልክ ይዘህ መጣ አንከል አንከል አንክል እያልኩ ወረኛ። ይኸው ተናግሬሀለሁ። አባትን አፈኩት ብሏል እልከሀለሁ። ከተመቸህ እዛ ሂድ ተቀመጥ፣ በቃ። አንቺ ደግሞ እንዲሁ እንዲሁ መልኳን አቆለጭልጫ ደግሞ ስራ ትይዣለሽ ተብለሽ ነው የመጣሽ? ወይ ስራ አለሽ? መማር ሰው ያደርጋል። ይኸው እስቲ ሰው ነሽ? ልጅሽ ቁጭ ብለሽ አንድ መጽሐፍ አቅፈሽ ነው ይዘሽ ቁጭ ብለሽ ያለ? ወይ ወጣት ስሪ ወጥ ስሪ የተባልሽ ጊዜ ይሄን መጽሐፍ አንዱን አንዱን ገጽ እስክትገልጾ ድረስ ወጣ ያራል። ይኸው ወጡ አሯል። ቡና አልኩኝ ቡና ገና ልጥድ ነው ትያለሽ። እኔ መከራ እበላለሁ ነገር ያለ ሁለሽን ጠርጄ ነው ማስወጣሽ። እንዳታነሳ እኔ ረጅም ወሬ አስጠልቶኛል። ጉልታት ውጪ፣ ተቀመጪ ቤቱ ይ እንዲህ አይነት ምክር አስጠልቶኛል። ነግር ያለው